ሰላም፣ የለውጥ ፈላጊዎች፣ ዛሬ አንድ ከባድ እውነት ልነግራችሁ ነው የመጣሁት። በሕይወታችሁ ላይ ትልቅ ለውጥ ለመፍጠር፣ የገንዘብ ነፃነትን ለማግኘት፣ ሕልማችሁን እውን ለማድረግ የምትፈልጉ ከሆነ በትክክለኛው ቦታ ላይ ናችሁ። ብዙ ጊዜ ሰዎች ሀብትና ስኬት ለማግኘት አዲስ ነገር መጀመር እንዳለባቸው ያስባሉ። አዲስ ሥራ፣ አዲስ ክህሎት፣ አዲስ ኢንቨስትመንት። ግን እውነቱ ሌላ ነው። እውነተኛው ለውጥ የሚመጣው የሆነ ነገር ስንተው ነው። አዎ፣ ዛሬ ሀብት የማያመጡልንን ይልቁንም ወደ ኋላ የሚጎቱንን አምስት ገዳይ ልማዶች አብረን እንጋፈጣለን። እነዚህን ልማዶች ከሕይወታችሁ ስታስወግዱ ለምታልሙት ሕይወት በር ይከፈታል። ቪዲዮውን እስከ መጨረሻው ተከታተሉን፣ ምክንያቱም አምስተኛው ልማድ ምናልባት በፍጹም የማትጠብቁት ሊሆን ይችላል። አንድ ዛሬን ለነገ የማስተላለፍ ልማድ የህልምቅ ሌባ ነው የመጀመሪያው ገዳይ ልማድ ምናልባት የሁላችንም የተለመደ በሽታ ሊሆን ይችላል ማድረግ ያለብንን ነገር ጠቃሚ እንደሆነ የምናውቀውን ነገር ለነገ ወይ ደግሞ ለከነገ ወዲያ ማስተላለፍ ፕሮክራስቲኔሽን ስንቶቻችንን ነገ እጀምራለሁ እያልን ነገ ላይ ያስቀመጥነው ህልም ያለብን ስንቶቻችንን ኢንቨስት ለማድረግ እያሰብን ገበያው ትንሽ ረጋጋ እድሎችን ያመለጡን። ስንቶቻችንስ አዲስ ክህሎት ለመማር እያሰብን ጊዜው አሁን አይደለም እያልን እራሳችንን የገደብ ነው። ለምንድን ነው ይህ ልማድ የሀብትህ ቁጥር አንድ ጠላት የሆነው? ሀብት የሚፈጠረው በእርምጃ እና አጋጣሚዎች በመጠቀም ነው። ገና ያልተወሰነ እርምጃ፣ ገና ያልተጀመረ ጉዞ፣ ገና ያልተገዛ ኢንቨስትመንት ምንም ነገ አያመጣም። ዛሬን ለነገ ስታስተላለፍ ጊዜን ትሰርቃለህ፣ ገንዘብን ትሰርቃለህ፣ እድሎችህን ትሰርቃለህ፣ የኢንቨስትመንትህ እምቅ እድገት። ኮምፓውንድ ኢንትረስት ምን ያህል ኃይል እንዳለው ታውቃላችሁ? ያ አነስተኛ ገንዘብ በጊዜ ሂደት ወደ ትልቅ ሀብት የመቀየር አስገራሚ አቅም አለው። ግን አንተ ካዘገየኸው ያንን አስማት ታጣዋለህ። ያ አዲስ ክህሎት ሊያስገኝልህ የሚችለውን የተሻለ ደሞዝ ወይንም አዲስ የገቢ ምንጭ ሳታገኝ ትቀራለህ። የውሳኔ የማድረግ ፍራቻ ደግሞ ይዙህ ልማድ ሌላኛው ገጽታ ነው። ትክክለኛው ጊዜ መቼ ነው? ሁሉንም መረጃ እስካላገኘው ድረስ መወሰን አልችልም፣ ብሳሳትስ? የምትል ከሆነ እመነኝ፣ ዕድሎችህ ሲያልፉክ ብቻ ነው የምታየው። የኢኮኖሚ ገበያው በየጊዜው ይለዋወጣል። አዲስ የንግድ እድሎች እንደ ውሃ ፍሰት ይመጣሉ፣ ይሄዳሉ። አንተ ያመነታ ሳለ ሌሎች ሰዎች እነዚያን እድሎች ተጠቅመው ይቀድሙሃል። ፍጹም የሆነ ጊዜ የሚባል ነገር የለም። ስኬታማ ሰዎች ፈጣን መረጃን መሰረት ያደረጉ ውሳኔዎችን ያደርጋሉ፣ ከዚያም ያስተካክላሉ። ስህተት ለመስራት አለመፍራት እና ከስህተቶች ለመማር መዘጋጀት ለሀብት ግንባታ እጅግ አስፈላጊ ናቸው። ይህንን ልማድ መተው ማለት አሁን ባለህ እውቀትና መረጃ ተቅመህ ወደፊት ለመራመድ ድፍረት ማግኘት ማለት ነው። አስታወስ፣ ድርጊት ሁልጊዜም ከምንም ነገር ይበልጣል። ምንም እንኳን ያ ድርጊት ፍጩም ባይሆን፣ የህልምክን ሌባ ከሕይወትህ አስወግደው። ሁለት ከገቢክ በላይ የመኖር ልማድ ሁለተኛው ልማድ ይህ ልማድ ምናልባት ብዙዎቻችንን የፋይናንስ እስረኛ የሚያደርግ ነው። ከገቢያችን በላይ መኖር ወይም ደግሞ ያለ ምንም ዕቅድ የድንገተኛ ወጪዎችን ማብዛት። ሁልጊዜ ገንዘብ የለኝም የሚለው ስሜት የሚመጣው ከዚህ ልማድ ነው። ካገኘኸው ገንዘብ በላይ ስታወጣ የፋይናንስ ነፃነትህን ገና ከጅምሩ ነው ምርታፍ ነው። በሌሎች ሰዎች ስሜት ለመኖር ከመሞከር ኪፒንግ አፕ ዊዝ ዘ ጆንሰስ ፈጣን እርካታን ከመፈለግ ወይንም የገንዘብ ሁኔታህን ለመገምገም ካለመፈለግ ይመነጫል። ይህ ልማድ እንዴት ነው ሀብትን የሚዘጋብህ? ሀብት የሚገነባው የምታገኘውን በማጠራቀምና ያጠራቀምከውን ገንዘብ በትክክል በማስራት ነው። አንተ ከገቢህ በላይ ስታወጣ ግን ይህ መሠረታዊ ቀመር ይገለበጣል። በየወሩ ከገቢህ በላይ ስታወጣ ቁጠባ የሚባል ነገር አይኖርህም። ኢንቨስት አታደርግ። የዱቤ ካርዶች፣ ክሬዲት ካርድ እና ብድሮች ፈጣን መፍትሄ መስለው ይታዩካል። ከጊዜ በኋላ ከባድ ወለድ የሚጠይቁ እና የገንዘብ ነፃነትን የሚፈታተኑ ትልልቅ ሸኮም ይሆናሉ። አሁን ልግዛ እና በኋላ እከፍላለሁ የሚለው አስተሳሰብ ወደ ሀብት ሳይሆን ወደ እዳ አዙሪት ውስጥ ነው የሚመራክ። የድንገተኛ ወጪዎችም የዚሁ ችግር አካል ናቸው። ስንቶቻችንን ሳናስበው ውድ የሆኑ ነገሮችን የምንገዛው አዲስ ስልክ፣ አዲስ ልብስ፣ አዲስ ጫማ። እነዚህ ነገሮች እጀነታዊ ፍላጎት ከመሆን ይልቅ የጊዜያዊ ስሜት ውጤቶች ናቸው። እነዚህ ወጪዎች አነስተኛ ቢመስሉም በተደጋጋሚ ሲሆኑ ለሀብት መሆን የነበረበትን ገንዘብ ይበላሉ። በየወሩ በሺዎች የሚቆጥሩ ብሮችን በትንንሽ የድንገተኛ ወጪዎች የምጠደፋ ከሆነ ይህ ገንዘብ በዓመት ውስጥ በብዙ ሺዎች የሚቆጠሩ ብሮች ይሆናል። ለኢንቨስትመንት ወይም ለራስህ ትልቅ ነገር ለመግዛት ሊያገልግል ይችል የነበረ ገንዘብ ነው። 3። የተወሰነ አስተሳሰብ፣ ፊክስድ ማይንድሴት ልማድ የዕድለህን ደጃፍ ዘጊ ነው። ወደ ሦስተኛው ገዳይ ልማድን ሂድ። የተወሰነ አስተሳሰብ፣ ይህ ማለት የሰው ልጅ ችሎታዎች፣ እውቀትና ብልህነት ማይለወጡ ወይም ማይጨመሩ ቋሚ ባህሪያት እንደሆኑ ማመን ማለት ነው። ይህንን ማድረግ አልችልም፣ እኔ ለዚህ አልሆነም፣ የተማርኩት ይበቃኛል፤ እነዚህ ሐሳቦች ያንተን አቅም የሚገድቡ ግድራዎች ናቸው። ይህ አስተሳሰብ እንዴት ነው ሀብትን የሚከለክልህ? የዛሬው ዓለም በከፍተኛ ፍጥነት እየተለዋወተ ነው። አዲስ ቴክኖሎጂዎች ይፈጠራሉ። አዲስ የንግድ ሞዴሎች ይመጣሉ። የገበያ ሁኔታዎች እንደ ሰዓት ይለወጣሉ። አንተ ደግሞ ከዚህ ለውጥ ጋር ለመሄድ ዝግጁ ካልሆንክ፣ የድሮውን ዕውቀትህ እና ክህሎትህ በፍጥነት ጊዜ ያለፈበት ይሆናል። በተወሰነ አስተሳሰብ ውስጥ ያለ ሰው አዲስ ነገሮችን ለመማር ስለማይፈልግ አዲስ ዕድሎችን ያጣል። አዲስ የሶፍትዌር ክህሎት ለመማር እምቢ ካልክ በሥራ ገበያው ተወዳዳሪነትህን ልታጣ ትችላለህ። ወይም ደግሞ በአንድ የተወሰነ የንግድ ሞዴል ላይ አጥብቀህ ከቀጠልክ እና ገበያው ሲቀይር ራስህን ካላስተካከልክ ንግድህ ሊከስር ይችላል። ሀብት የሚገነባው ብዙ ጊዜ አዲስ ችግሮችን በመፍታት አዲስ እግሮችን በመጠቀም እና እሴት በመፍተር ነው። ይህ ደግሞ የማያቋርጥ ትምህርት፣ የማያቋርጥ እድገት እና አዲስ ነገሮችን የመሞከር ድፍረቱን ይጠይቃል። የተወሰነ አስተሳሰብ ያለው ሰው ከምቾት ቀጠና መውጣት አይፈልግም። አዲስ ኢንቨስትመንት ለመሞከር ወይም አዲስ የንግድ ሐሳብ ለመጀመር አይደፍርም። ምክንያቱም ሊሠራ አይችልም ወይም እኔ ለዚህ ብቁ አይደለሁም ብሎ ያምናል። ይህ አስተሳሰብ ለራስ ያለህን ግምት ይቀንሳል፣ የፈጠራ ችሎታን ያፍናል እና በመጨረሻም የፋይናንስ እድገትህን ያግዳል። ይህን ልማድ ለመተው በመጀመሪያ የእድገት አስተሳሰብ ግሮት ማይንድሴት ማዳበር አለብህ። የእድጋት አስተሳሰብ ማለት የሰው ልጅ ችሎታዎች በትጋት እና በትምህርት ሊሻሻሉ እና ሊያድጉ እንደሚችሉ ማመን ነው። ስህተቶችን እንደ የመማሪያ እድሎች ማየት፣ ከሌሎች መማር፣ አዲስ ፈተናዎችን ለመቀበል መዘጋጀት እና እድሜ ልክ ተማሪ መሆን እጅግ አስፈላጊ ናቸው። መጽሐፍትን ማንበብ፣ ኮርሶችን መውሰድ፣ አዲስ ክህሎቶችን መማር እና ከአስተዋይ ሰዎች ጋር መገናኘት የአስተሳሰብህን ወሰን ያሰፋልሃል እና አዲስ የሀብት ፈጠራ መንገዶችን ያሳይሃል። ይህ ልማድ ስታው የዕድልህ ደጃፍ ይከፈታል። አራተኛው ገዳይ ልማድ የኪስህ ተላት ነው። አራተኛው ገዳይ ልማድ ይህ ልማድ የውስጣዊ ማንነትህ ነጸብራቅ ነው። ስለ ገንዘብ አሉታዊ የራስ ንግግር እና ገዳቢ እምነቶች በንቃተ ህሊናም ሆነ በንቃተ ህሊና ደረጃ እኔ ከገንዘብ ጋር ጥሩ አይደለሁም፣ ሀብታም መሆን አልችልም፣ ገንዘብ ክፉ ነገር ነው፣ ሀብታሞች ስግብግብ ናቸው፣ የመሳሰሉት ሐሳቦችን ታዳብራለህ። እነዚህ ሐሳቦች የመጡት ከየትም ይሁን አሁን ግን የኪስህ ጠላት ሆነዋል። እንዴት ነው ይህ ልማድ ሀብትን የሚዘጋብህ? አስተሳሰብህ እውነትህን የመፍጠር ኃይል አለው። ስለ ገንዘብ አሉታዊ ሐሳቦችንና እምነቶችን ስትይዝ በራስህ ላይ ያልተጻፈ ህግ ትፈጥራለህ። ሀብታም መሆን አልችልም ብለህ የምታምን ከሆነ ሳታውቀው ራስህን ሀብት ከማግኘት የሚከለክሉ ውሳኔዎችን ታደርጋለህ። ኢንቨስት ከማድረግ ትቆጠባለህ፣ አዲስ የንግድ ዕድሎችን አትፈልግም፣ ወይም ገንዘብ ለማግኘት የሚያስችሉ አጋጣሚዎችን በቸልታ ታያለህ። ገንዘብ የክፋት ሁሉ ምንጭ ነው ብለህ የምታምን ከሆነ ገንዘብን ከመሳብ ወይም ከመቀበቅ ትሸሻለህ፣ ምክንያቱም ክፉ መሆን አትፈልግምና። ይህ ደግሞ በራስህ ላይ የገንዘብ እጥረት እንዲኖርህ የምትፈጥረው የራስህ ትዕቢት ነው። ብዙ ሰዎች ሀብታም ለመሆን እንፈልጋለን ብለው በቃላቸው ይናገራሉ፣ በንቃተ ህሊናቸው ውስጥ ግን ሀብትን የማይስቡ እምነቶች አላቸው። ምክንያቱም ሀብታም የመሆን ኃላፊነት ያስፈራቸው ይሆናል፣ ወይም ገንዘብ ስላላቸው ብቻ ከሌሎች የመገለል ፍርሃት ሊኖራቸው ይችላል። እነዚህ ሁሉ የውስጥ ግጭቶች በውጫዊ ህይወትህ ላይ የገንዘብ እጥረትን ይፈጥራሉ። ሀብት ማለት ከቁስ ነገር በላይ አእምሮ ሰላም፣ ደህንነት እና ዕድሎችን ማሳደግ ነው። ስለ ገንዘብ ያለህ አመለካከት በአዎንታዊ መልኩ ካልተለወተ በብዛት ሊመጣልህ የሚችለው ገንዘብ እንኳን የመቀበል አቅሙን ልታጣ ትችላለህ። ይህ ልማድ ለመተው በመጀመሪያ ስለ ገንዘብ ያለህን አስተሳሰብ በጥልቀት መርምር። ምን አይነት እምነቶች እንዳሉህ ለይ። ገንዘብ የነፃነት የቶሩነት እና የሌሎችን የመርዳት መሳሪያ ነው፣ እኔ ገንዘብን የመፍጠር እና የመቆጣጠር ችሎታ አለኝ የሚሉ አዎንታዊ እና አበረታች እምነቶች ማዳበር ጀምር። በራስህ ላይ በጎ ነገር ተናገር። ስለ ገንዘብ ያሉህን ፍርሃቶች እና አሉታዊ ሐሳቦች ወደ አዎንታዊ እምነቶች ቀየር። ይህ ልማድ ስተው የሀብትን በር ለአንተ ለመክፈት የሚያስችል አክም ለውጡ ታመጣለህ አስታወስ አንተ የምታስበው ነህ አምስት የራስን ጤና እና ደህንነት ችላ የማለት ልማድ የመጨረሻው ወሳኙ ገዳይ እሺ ወደ አምስተኛው እና ምናልባትም በጣም ወሳኙ ገዳይ ልማድ ደረስን የራስን ጤና እና ደህንነት ችላ የማለት ልማድ ብዙ ሰዎች ሀብት ፍለጋ ውስጥ ሲሆኑ እንቅልፋቸውን፣ ምግባቸውን፣ ስፖርታቸውን እና የአእምሮ እረፍታቸውን ይረሳሉ። ገንዘብ እስካገኝ ድረስ ልድከም፣ ከዚያ እረፍት አደርጋለሁ የሚል አስተሳሰብ በረጅም ጊዜ ውስጥ ከፍተኛ ዋጋ ያስከፍላል። ይህ ልማድ የሀብትህን መሠረት ነው ሚንደው። ለምንድነው ይህ ልማድ የሀብትህን ህልም የሚያጨልመው? ሀብት የሚገነባው ዘላቂ በሆነ ትጋት፣ ግልጽ በሆነ አስተሳሰብ፣ በፈጠራ ችሎታ እና በከፍተኛ ጉልበት ነው። ጤናማ ያልሆነ አካል ወይም አእምሮ እነዚህን ሁሉ ነገሮች በአግባቡ ማከናወን አይችልም። በቂ እንቅልፍ ካላገኘህ ትኩረት የማድረግ ችሎታህ ይቀንሳል፣ የውሳኔ አሰጣጥህ ይደበዛል፣ የፈጠራ ችሎታህ ይገደባል። ጤናማ ያልሆነ ምግብ የምትመግብ ከሆነ ጉልበትህ ይወርዳል፣ የአካል ብቃትህ ይጎድላል፣ ለበሽታዎችም በቀላሉ ትጋለጣለህ። ይህ ደግሞ የሕክምና ወጪዎች እና ከስራ መቅረት ያስከትላል። እነዚህ ሁሉ የሀብትህን ማዳበር የሚገቱ ነገሮች ናቸው። የአእምሮ ጤናም እንዲሁ የማያቋረት ጭንቀት፣ ውጥረትና ፍርሃት በአእምሮህ ላይ አሉታዊ ተጽዕኖ በማሳደር ትክክለኛ ውሳኔዎች እንዳታደርግ ይገትሃል። ጤና የሁሉም ሀብት መሰረት ነው። ምንም ያህል ገንዘብ ብታገኝ ጤናህ ከሌለህ ያንን ገንዘብ ለመጠቀም ወይም ለመደሰት አትችልም። የጤና እጦት በረጅም ጊዜ ውስጥ እጅግ ውድ ነው። የሕክምና ውጪዎች ከፍተኛ ሲሆኑ፣ ከባድ ህመም ካለ ደግሞ ሥራ የማቆም ግዴታ ሊሆን ይችላል። ይህ የፋይናንስ ነፃነትን ሙሉ በሙሉ ሊያጠፋ ይችላል። የራስን ጤና ችላ ማለት ለወደፊት ራስህን ለማጣት እድልን እንደመፍጠር ነው። ይህን ልማድ ለመተው ጤናህን በቅድሚያ አስቀምጥ። በቂ እንቅልፍ አገኝ። በየከኑ ከ7 እስከ 9 ሰዓት መተኛት አስፈለጊ ነው። ጤናማ እና የተመጣጠነ ምግብ ተመገብ። በመደበኛነት የአካል ብቃት ኤክሰርሳይዝ አድርግ። ይህ የአእምሮ ጤናህንም ያሻሽላል። ለአእምሮህ እረፍት ስጥ። ማሰላሰል፣ ሜዲቴሽን፣ በተፈጥሮ ውስጥ ጊዜ ማሳለፍ ወይም የምትወደውን የትርፍ ጊዜ ኃላፊ መከታተል ሊሆን ይችላል። ጭንቀትን ለመቆጣጠር መንገዶችን ፈልግ። ጤናማ አካልና አእምሮ ሲኖርህ ለሀብት ግንባታ የሚያስፈልገውን ከፍተኛ ጉልበት፣ ግልጽ አስተሳሰብ እና የፈጠራ ችሎታ ይኖርሃል። ጤናማ መሆን የረጅም ጊዜ ስኬት እና ደስታ ቁልፍ ነው። የሰውነትን ሞተር ተንከባከበው። እነሆ እነዚህ አምስቱ ገዳይ ልማዶች ናቸው። ከሕይወታችሁ ስታስወግዷቸው በምትኩ አዲስ የብልጽግና እና የነፃነት በር ይከፈታል። ቀላል ጉዞ ላይሆን ይችላል። እነዚህ ልማዶች በጥልቀት የተጠኑ ናቸው፣ ግን ዛሬ ምርጫ ስታገልግ የመለወጥ አቅም በአንተ እጅ ነው። በእያንዳንዱ ቀን አንድ እርምጃ ወደፊት ተራመድ፣ ራስህን ታገስ፣ በራስህ እመን እና የመንፈስ ብርታትን አጠንክር። ሀብት የዘፈቀደ የዕድል ውጤት አይደለም። ይልቁንም የቋሚ ትርጉም ባለባለ እና እምነት ባለው ድርጊት የሚገነባ። ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ሌሎችም እንዲያዩት ሼር አድርጉላቸው። ሐሳቦቻችሁን እና የትኛውን ልማድ ነው በመተው የምትጀምሩት በኮሜንት ላይ ንገሩኝ። ለተጨማሪ እንደዚህ ዓይነት አበረታች እና ሕይወት ቀያሪ ቪዲዮዎች ሰብስክራይብ ማድረግን አትርሱ። አሁን ተነስ፣ ተለውጥ።